ሰላም ሰላም ጥሪዬ የኢትዮጵያ ቤተሰቦች እንዴ ናችሁ? ሰላም ናችሁ? ይ እኔ ሰላም ነኝ። እግዚአብሔር ይመስገን። በያላችሁበት ሰላም፣ ፍቅር፣ አንድነት ብዝት ይበልላችሁ። የሁሉ ነገር መጀመሪያ ሰላም ነው እና ሰላማችሁ ብዛ። ነገር አለ እውነት፣ ሰላምን የመሰለ ነገር አለ። ውስጣችን ሰላም ሲሆን፣ አሚሯችን ሰላም ሲሆን፣ ቤታችን ሰላም ሲሆን፣ ለጎረቤቶቻችን ቤቶቻችን እንጠርፋለን። የእኛ ሰላም አብረውን ከሚውሉት ጋር እናጋባለን። የሁሉ ነገር መጀመሪያ ሰላም ሰላማችሁ ይብዛልኝ። ዛሬ የማሳያችሁ ቺክን ካሪ ወይም ደግሞ ቺክን ታንዶሪ ግሬድ ይሆናል ማለት ነው። እንግዲህ አብረን እንሰራለን። እዚህ ጋ ዶሮ አጥቤ ምን ብዬ አዘጋጅቻለሁ ይውላችሁ? አሁን ይህንን ማሪኔድ አደርጋለሁ ማለት ነው። አብረን እንሰራለን። እንትን እንዲልልኝ ማለትም፣ ውስጡ ቅመማ ቅመሙ እንዲገባ ልክ እንደ ኢትዮጵያ ማለት ነው። እንደዚህ ቆረጥ ቆረጥ አረገነው ማለት ነው ከዛ ነው የሚገርም እኮ በና እና ቤተሰቦች እንግዲህ፣ ይሄው ጨርሻለሁኝ፣ ቆራርጬ ጨርሻለሁ። አሁን ሎሚ አደርጋለሁ። ሎሚ፣ ዝንጅብል፣ የተፈጨ ዝንጅብል፣ የተፈጨ ነጭ ሽንኩርት ውስጥ የሚከተታለ ቀለም ማለት ነው። በጣም ትንጥዬ ስታረጉበት በጣም ነው እንትን የሚለው የሚበዛው ማለት ነው። እሱን እናረጋለን እና በርበሬ ቅመም እናረጋለን። ከዛ ይሄንን አንድ ላይ እናዋሃዳለን ማለት ነው። በደንብ እስከሚዋሃድ ድረስ ማለት ነው እንናዳረሳለን ይሄው ይሄንን ይመስላል እንግዲህ፣ ይሄንን ሽፍን እናረግና ለአንድ ሰዓት ወይ ለሰላሳ ደቂቃ እናስቀምጠዋለን ማለት ነው። ከዛ በኋላ ሌሎች ቅመሞችን የምንጨምራቸዋለን እነሱን እንጨምራለን። ቤተሰቦቼ፣ እንግዲህ እዚ ጋር ደርሰናል። አሁን ሌሎች ቅመማቶችን እንጨምራለሁ ማለት ነው። እዚ ጋ ቺክን ማለትም ቶንደሪ ተንዶሪ መሳላ እንጨምራለን ከንዶሪ መሳላ ይሄ እርጥቡ ስለሆነ ነው። ዘይት ዘይቱን፣ ወይም ደግሞ የወይራ ዘይት፣ ኮሪያንደር ፓውደር ወይም ደግሞ ኩስባራ ፓውደር ኪሙን ፓውደር ወይም ደግሞ ከሞን ማለት ነው። ከሞን በማድረግም ከሞን ስለሆነ ከሞን ፓውደር ጫው፣ ብላክ ፔፐር ወይም ደግሞ ቅንዶ በርበሬ ወይም ደግሞ ፍልፍል አስዋድ እናረጋለን። ዮጋርት ዮጋርት እናረጋለን። ከዛ ይሄንን ጓንት ለብሰን በጓንት በደንብ አድርገን እናዋህደዋለን ማለት ነው። በደንብ እና ጫውን ቼክ አድርገን በአንድ ሰዓት ያክል ቢያንስ እናቆየዋለን ማለት ነው። ከአንድ ሰዓት በኋላ ኦቨን ትሪ እናዘጋጅና ወይም ደግሞ ስቶቭ ካለን በስቶቭ ላይ ግሪል እናደርጋለን ማለት ነው። በደንብ አድርገን እናሸዋለን እንዲዋሃድልን ማለት ነው። አንዳንዱ እንደዚህ እያራኩኝ ያዋሃደዋለን። ይሄ ብረስቱ ቶሎ እንትን አይልም፣ ሲበስልም ቶሎ አይበስልም፣ ቅመሙም ደግሞ ቶሎ አይገባበትም እና ስለዚህ ረዘም ያለ ሰዓት ብታቆዩት በደንብ ጣሙን ይይዝላችኋል። የቅመሙን ጣም ማለት ነው። በተለይ ቸስቱ እንትን ይወስዳል። ጊዜ ይወስዳል። ቅመም ለመውሰድ ጊዜ ይወስዳል። እንግዲህ ለማዋሃድ ሞክሬያለሁኝ በደንብ አድርጌ ከዛ ለአንድ ሰዓት ወይ ለሁለት ሰዓት ያክል ይህንን እናቆየዋለን ማለት ነው። እንግዲህ ግሪል ስናደረግ እንገናኛለን። መልካም ቆይታ ውድ ቤተሰቦቼ። እንግዲህ አሁን ፍሮንን አብርቻለሁኝ። ፍሮን ውስጥ ለመጨመር ይህንን አዘጋጅቻለሁ ማለት ነው። ያላችሁ ከስር ዋክስ ፔፐር አድርጌያለሁ። ከዛ ይህን እንደዚህ ይደራድራለሁ ማለት ነው። ከፈለጋችሁም ደግሞ ቻርኮል ወይም ከሰል ማለት ነው፣ ከሰል ላይ ማድረግ ትችላላችሁ። እኔ ግን ለዛሬ ፍሮ ነው ማስገባው ማለት ነው። ግሪል ነው ማደርገው ማለት ነው፣ በኦቨን ወይም ደግሞ በጋዝ እል የወላችሁ፣ ይህንን ይመስላል እንግዲህ። ይህንን አሁን ኦቨን ውስጥ ላስገባ ነው ማለት ነው። ኦቨኒ አይታያችሁም ይመስለኛል። የወላችሁ እዛ ጋ ነው አብርቻለሁ ብሏል። ማያ ስላላ ይበስላል ማለት ነው። ሲበስል እንገናኛለን እንግዲህ። በጣም ነው የሚጣፍጥ። መልካም ቆይታ። ውድ ቤተሰቦች ይኸውላችሁ ይሄንን መስሎ ወጥቷል። እንግዲህ በቤታችሁ ሰርታችሁ ሞክሩት ይል ይህ ሰርቭ ማድረግ ይሄ ነው። በነጭ ሩዝ ማቅረብ ይቻላል ማለት ነው። ይሄ በነጭ ሩዝ፣ ያው ተጨማሪ እኛ ብዙ አይነት ሶስ ስለሰራን ይሄ ተጨማሪ አለው ማለት ነው። ይሄ ብቻ አይደለም። ሩዝ አለ፣ ሳንዱች አለ፣ ሾርባ አለ፣ ሶስ አለ፣ ፕላንት ሶ ብቻ አይደለም። እና ቤታችሁ ሰርታችሁ ሞክሩት። ከምር ነው የምላችሁ ትወዱታላችሁ። በሚቀጥለው ዲሽ እስከምንገናኝ ድረስ ቸር ያቆየን። ጥዋሱ ራሱ እንዳይቃጠልባችሁ። ምንድ ነው በጣም አሪፍ ነው ላችሁ፣ በጣም ነው የሚያምረው። እንደምትወዱት ተስፋ አደርጋለሁ። እንግዲህ ከወደዳችሁት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ ጥሩ ዩቲዩብ ቤተሰብ ሁኑ። መልካም